ምድም የፈታችሁት በሰማይ የተፈታ ይሆናል ያሉት ያለው ቃል እስራኤል ዘነብስ የተባሉት ብራውያን ታሰረ ሲሉ ተከለከለ፣ ተፈታ ሲሉ ተፈቀደ የሚል ቋንቋ አላቸው። እኛ እስራኤል ዘነብስ ደግሞ እነዚያ እስራኤል ዘስጋ ይህንን አይነት ቋንቋና ይህንን አይነት ታሪክ ሲኖራቸው፣ እኛ ደግሞ እስራኤል ዘነብስ የተባልነው ክርስቲያኖቹ በምድር ያሰራችሁት በሰማይ የታሰረ ይሆን የሚል ትልቅ ስልጣን አለን። እግዚአብሔር ኢትዮጵያን በካርታ ብቻ አይደለም የሚያውቃት። አለም የሚያውቃት በካርታ ብቻ አይደለም። በትልቁ መጽሐፍ ቅዱስ ኢትዮጵያ በማይፋቀው ቢፍቀው እንኳን በታሪክ የሚያስጠይቅ ኢትዮጵያ የሚል ስም ያለን የተሸከምነ ይችን ታላቅ አገር ብዙ ጊዜ ችግር በሚያጋጥማት ጊዜ እንቅፋቶቹን፣ መሰናከሎቹን ሁሉ የማስወገድ የዚች ቤተ ክርስቲያን ሥልጣን ነው። ወገኖቻችን ሁሉ ተጣልተዋል። የተጣሉትን የማስታረቅ የዚች ቤተ ክርስቲያን ሥልጣን ነው። ተው ታረቁ። የኛ ስልጣን ነው ብለንም ለማወጅም ለመናገርም እንችላለን። ሀገራችን ታላቅ ናት። ሕዝባችን ትልቅ ነው። የክርስትናችንም የህይወት ታሪክ ትልቅ ነው። ከዓለም በፊት ያለ ታሪክ ነው። ሌላው ምንም ቢል የፈለገ ይብል፣ ከዓለም በፊት ያለን ነው። ሀያላኑ ሳይኖሩ የነበርን ነው። በመንግስትም በኩል በእምነቱም በኩል እንደዚያው ነው። ይቺ ታላቅ አገርና ይቺ ታላቅ ቤተ ክርስቲያን አለም እስከሚደነቅ ድረስ እነዚህ ሰዎች ምን ሆኑ? ህዝቡ ትልቅ ነበረ በእንግዲህ ተቀባይነት የሚታወቅ ሳይለየ የዚህ የዚህ ሳይል ምን ነካው? ምን ነካት? ኢትዮጵያን የኢትዮጵያን ሕዝብ ምን ነካው? እስከሚባል ድረስ እኛ ይህንን ከባድ መሰናክል ሐዋርያት የሰጡንን መሰናክል ያዘዙንን ይህን መሰናክል እንድናስወግድ እናስወግድ ያዘዙነን፣ ይህ የሐዋርያት ቃል እንጂ ከዚህ የተሰበሰቡት የአባቶች ብቻ ቃል አይደለም። ሐዋርያት ነው ይህንን የደነገቡት እግዚአብሔር አድሏቸው። ሌሎቹ ይህን በሰከንደሪ ትምህርት ቤት አሁን የጠቀስኩትን በሰከንደሪ ትምህርት ቤት ያስተምሩታል ወጣቶቻቸው አንድ ህዝብ፣ አንድ ወጣት፣ አንድ ትውልድ ሥነ ምግባር ከሌለው ታሪኩን፣ ባህሉን የማያውቅ ከሆነ ለሀገር ምንም ጥቅም አይሰጥም ብለው በሚገባ በሥነ ምግባር ታንጾ እንዲያርግ ቀን ሆናውን እንዲያውቅ የቤተ ክርስቲያኑን ክብር እንዲያውቅ በሰከንደሪ ይሰጡ ይህን ትምህርት ይሰጡታል ወያሰስሉ እቅፍታተ ለይከውን ውስተ ቤተ ክርስቲያን በቤተ ክርስቲያን ያለውን እንቅፋት ጥላቻ እንቅፋት ነው። አንድ ህዝብ እስፈሱ ሲጋደል ትልቅ እንቅፋት ነው፣ ትልቅ ችግር ነው፣ መሰናክል ነው፣ ለታሪክ መሰናክል ነው፣ ለኑሮም መሰናክል ነው። ጠቅላላ በእንተ ሰላም እያልነ ነው የምንጸልይ። ዛር ቅድም በመግቢያ ላይ ስበንተ ሰላም ስለ ሰላም፣ ስለ ቅድስ ቤተ ክርስቲያን፣ ስለ ሁሉም ሕዝብ፣ ስለ ነጋዴው ነጋዴውን በትክክለኛ እንዲነግድ፣ በትክክለኛ እንዲያተርፍ እንዳይበድል፣ በማንም ግፋ አትስሩ ስለምንትል ቤተ ክርስቲያን ትክክለኛውን ትርፍ እንዲያተርፍ ምስቅልቅል ያለውን ተው፣ ተመለስ፣ ተሳስታል ተሳስታችኋል ማለት የቤተ ክርስቲያኒቱ ትልቁ ሥራ ነው። ያውም የዚህ ታላቅ ቤተ ክርስቲያን ያውም የዚህ ታላቅ ህዝብ፣ ታላቅ አገር። እኛ እኮ በካርታ ብቻ አይደለም የምንታወቀው በትልቁ መጽሐፍ ቅዱስ፣ እንግዲህ ኢትዮጵያ ታበጽህ እደዊሃ ኀበ እግዚአብሔር የሚለውን የምታነብ ዓለም የሚያነበውን የተሸከምነ ጻሪያን እግዚአብሔር እኮ የሆነ የኢትዮጵያ ህዝብ እግዚአብሔርን የተሸከመ ህዝብ እኮ ነው ነው እና የህዝብ መልኩን ሲቀይር፣ ታሪኩ ሲበላሽ ዝም ብሎ ማየትም አስፈላጊ አይመስለኝም። እና እሱ መሰናከል አለብን። ይህን መሰናክል ማስወገድ ሐዋርያት ይህንን ሰጥተውናል። አስወግዱት። ይህ ከተወገደ ቤተ ክርስቲያን በሰላም ስራዋን ትሰራለች ፣ ሕዝቧ በሰላም ይኖራል።